ታላላቅ ሰዎች ለኢትዮጵያ ልጆች፣ ኔልሰን ማንዴላ ግለ ታሪክ። ኢትማን እንዳሳተመው፣ መሐመድ ሰልማን እንደተረጎመው፣ ተራኪ እዩኤል ወንደሰን። ሰላም ኢትዮጵያ ልጆች፣ እዩኤል ወንደሰን ነኝ። ዛሬ መሐመድ ሰልማን ተርጉማቸው ካቀረባቸው የዓለም ጀግኖች ታሪክ ለኢትዮጵያ ልጆች ከሚለው መጽሐፍ ላይ የኔልሰን ማንዴላ ታሪክ አቀርብላችኋለሁ። አብራችሁን ቆዩ። አንድ ልጅ ነበረ፣ በጥባጭ የሚሉት ቁርሱን የሚበላው ቃሪያ በወተት። እስኪ የማንዴላን ሀገር ፈልጓት፣ ጎንበስ ብላችሁ እግራችሁ አካባቢ ቀስ ቀስ ደሞ እንዳትረግጧት። የአፍሪካ አህጉር ተረከዝ ማን እንደሆነች ልንገራችሁ፣ ደቡብ አፍሪካ ናት። እንዴት እንደምታምር እኮ ብታዩ። ድሮ በዚያች ሀገር አንድ አስፈሪ ንጉሥ ይኖር ነበር። ስሙም ጆንጊንዳባ ይባል ነበር። የቴምቡላንድ ግዛት አስተዳዳሪ ነው። ቴምቡላንድ የት መሰላችሁ? የደቡብ አፍሪካ ገጠር ነው። ምስራቅ ኢትዮጵያ ሀረርና ጅጅጋ እንደምንለው ሁሉ ምስራቅ ደቡብ አፍሪካን ደግሞ ቴምቡላንድ እንላታለን። ቴምቡላንድ እኮ እንዴት እንደሚያምር አረንጓዴ፣ ለምለም፣ ተራራማ፣ ሜዳማ፣ ደጋማ፣ ገጠራማ፣ ውባማ፣ ምን አለፋችሁ የወተትና የማር ሀገር ነው። በዚያ ገጠር ደሳሳ ጎጆ ቤቶች ተደርድረው ይታያሉ። በጎጆ ቤቶቹ መሀል አንድ ትልቅ ጎጆ አለ። የጎጆዎቹ ሁሉ አለቃ የሚመስል ክብ ጎጆ፣ ግርማው እንደ አንበሳ የሚያስፈራ ጎጆ የንጉስ ጆንጊንታባ ቤተ መንግስት እኮ ነው። አንድ ማለዳ ንጉሱ የጎሳ መሪዎቹን ከያሉበት ሰበሰበ። ዙፋኑን ከሳሎን ወደ ደጃ ወጥቶ ቅልጥማማ እግሩን ዘርግቶ በዙፋኑ ተንፈላሶ ቁጭ አለ። ሽማግሌዎቹ የሚናገሩትን ማዳመጥም ጀመረ። በእጁ ረዥም ጥቁር ጭራ ይዟል። ትቢተኛ ነጫጭ ዝንቦች እየመጡ ሲያስቸግሩት በጭራው ቂጥቂጣቸውን እያለ ገርፎ ያባረራቸዋል። ዝንቦቹም ደግሞ ቂጣቸውን እያሹ ሮጦ ይሄዳሉ። ጎሳ መሪዎቹ በንጉሱ ጎጆ ደጅ ተሰብስበው ይማከራሉ ጎሳ መሪዎቹ በንጉሱ ጎጆ ደጅ ተሰብስበው ይማከሩ የነበረው ስለምንድ ነው? ሀገራቸውን ስለወረሩባቸው ክፉ ፈረንጆች፣ በእነሱ አጠራር ደግሞ ስለ ነጫጭ ዝንቦች። እነዚህ ነጫጭ ዝንቦችን ከሀገራችን ካላባረረን ሰላም የለንም። ደቡብ አፍሪካ የጥቁሮች ሀገር ናት። ንጉስ ጆንጊንዳባ ጭራውን እያወዛወዘ ተናገረ። ልክ ብለዋል ንጉሳችን። ሁሉም ሽማግሌዎች አንገታቸውን ነቀነቁ። ሽማግሌዎቹ በክባ ጎጆ ቤት ደጅ ላይ ክብ ሰርተው ሲታዩ መሐረቤን ያያችሁ የሚጫወቱ ነው ይመስሉት። ደግሞ ሁሉም እንደ ንጉሱ ረዣዥም ጥቁር ጭራ ይዘዋል። የሚያስፈራ ጭራ ነጫጭ ዝንቦችን እሽ እሽ ብሎ የሚያባሩበት ጭራ። የሚገርማችሁ ከተሰበሰቡ እጅግ የተከበሩ የጎሳ መሪዎች መሃል አንድ ሕጻን መገኘቱ ነው። ጭራ ግን አልያዘም። ይህ ልጅ ዝም ብሎ ይቁለጨለጫል። አንገቱን አቃንቶ ሽማግሌዎቹን ይመለከታል። ይሄ ገና ዘጠኝ ዓመት ያልሞላው ልጅ እንዴት እዚህ ሽማግሌዎች ስብሰባ ላይ ተገኘ? ለምን ስጨር አልያዘም? በሰባ ዓመት ከሚመልጡት ሰዎች ጋር እንዴት ሊሰበሰብ ቻለ? ደግሞስ ማን ፈቀደለት? ከዚህ ልጅ በፊት ማንም ልጅ በዚህ የሽማግሌዎች ስብሰባ ተገኝቶ አያውቅም እኮ። ጀስቲስ የሚባለው የንጉሱ ልጅ እንኳን በዚህ ስብሰባ ተሳትፎ አያውቅም፣ አይፈቀደለትማ። ታዲያ ይሄ ጩሉሌ ትንሽ ልጅ ማን ነው? የማን ልጅ ነው? ከየትስ መጣ? ደግሞ ማን ፈቀደለት? የሚገርማችሁ ወላ ሽማግሌዎችም ቢሆኑ የማን ልጅ እንደሆነ በጭራሽ አያውቁም። እረ ያለ ዛሬ አይቶት ታያውቁ ሰሞኑን ከሆነው ወደ ንጉሱ ጆንጊንዳባ ቤተ መንግስት የመጣው ሰሞኑን ከሆነው አባቱ የሞቱበት ሰሞኑን ከሆነው አባቱ እንደሚሞቱ ሲታወቃቸው ቶሎ ብለው ጥድፍ ጥድፍ እያሉ የተንገዳገዱ ሞት ሳይቀድማቸው ወደዚህ አስተዋይ ንጉስ ዘንድ ይዘውት የመጡት ወደ ንጉስ ጆንጊንዳባ። ለምን ይዘውት መጡ ግን? የሚወዱትን ልጃቸውን ንጉሱ እንዲያሳድግላቸው ነዋ። ብሩህ ልጅ ይመስላል፣ ችግር የለም። አንተ ብትሞትም እኔ አሳድገዋለሁ ከፈለግ ሄደ መሞት ትችላለ፣ አለ ንጉስ ጆንጊንዳባ ጥቁር የሚያስፈራ ጭራውን እያወዛወዘ። የትንሹ ልጅ አባት ደስ ብሏቸው ወደ አገራቸው ተመለሱ። አገራቸው ሄዶ እኮ ሊሞቱ ነው፣ አያሳዝኑ! እውነት ለመናገር ንጉስ ጆንጊንዳባ ትንሹ ልጅ ገና እንዳየው ነበር የወደደው። ግን ለምን ወደደው? ልጁ ሲያውት ኮስታራ ነው፣ ቆፍጣና ነው፣ ንቁና ዝምተኛም ነው። በእርግጥ ሲነሳበት አመፀኛና በጥባጭ ልጅ እንደሆነ ንጉሱ ወሬ ሰምተዋል። ቁርሱን የሚበላው ቃሪያ በውተት እንደሆነም ንጉሱ ተነግሯቸዋል። ይህ ልጅ ግን እንደ ሌሎቹ ልጅ አይንቀሸቀሽም። አመፀኛ ልጅ ነው እንጂ ቀሽቃዣ ልጅ አይደለም። ቆፍጣና ነው እንጂ ደንባራ አይደለም። ዝምተኛ ነው እንጂ ፈሪ አይደለም። አሁን ከሽማግሌዎቹ ጋር የተሰበሰበው ወደፊት ሲያድግ ንጉስ ሊሆን ይችላል ተብሎ ነው። ልምድ ለመቅሰም ነው ከሽማግሌዎቹ ዘንድ የተሰበሰበው ንብ አበባ እንደምትቀስመው ሁሉ ይህ ትንሹ ልጅ ደግሞ ልምድ ይቀስማል ከሽማግሌዎቹ ጋር ተለጥፎ። ምርጥ ልጅ አላለ። ምርጥ ብቻ ሳይሆን ብልጥም ነው እንጂ። ምን አይነት ልምድ ነው ግን የሚቀስመው? የአስተዳደር ልምድ፣ ሽማግሌዎቹን የማክበር ልምድ፣ ታጋሽ የመሆን ልምድ፣ የማዳመጥ ልምድ ብቻ ብዙ ናቸው። ሽማግሌዎቹ ስብሰባቸውን ይቀጥላሉ። ሆኖም ትንሹ ልጅ ሽማግሌዎቹ የሚያወሩትን ነገር ይግባው አይግባ አይታወቅም። ግንባሩን ከስክሶ ያዳምጣል። አፉን ከፍቶ ያዳምጣል። አፉን ገጥሞ ያዳምጣል። አፉን አሹሎ ያዳምጣል። አልፎ አልፎ ደግሞ አሃ በሚል አንገቱን እየነቀነቀ ያዳምጣል። አንገቱን በተደጋጋሚ ሲነቀንቅ የልጅ አንገቱ ትቀነጠስበት ይሆን እያለ ንጉስ ጆንጊንዳባ በስስት ያዋል። አንገትህን ቀስ ብለህ ነቅንቅ እንዳትቀነጠስብህ አለው ንጉሱ ለትንሹ ልጅ። ወይኔ ግን የንጉሱ ጆንጊንዳባ ድምፅ እንዴት እንደሚያስፈራ እኮ። ትንሹ ልጅ ግን አልፈራም። አንገቱን ዝም ብሎ ይነቀንቃል። ገና እኮ ዘጠኝ ዓመቱ ነው። ይህ ልጅ ከሽማግሌዎቹ ወሬ ይልቅ በአንድ ነገር ተማርኳል፣ በንጉሱ ታጋሽነት። ይህ ላሳድገህ ብሎ የወሰደው ንጉስ ሽማግሌዎቹ ሲያወሩ አያቋርጣቸውም። አንዳንዴ ብቻ ይጠይቃቸዋል። ከዚያ ጸጥ ብሎ ይሰማል፣ ያዳምጣል። ንጉሱ ጥያቄ ሲጠይቅ ግን ድምፁ እንዳንበሳ ነው የሚያስፈራው። ሲናገር እኮ ደግሞ ሲያስፈራ የሚያጓራ እኮ ነው ይመስለው። ሆኖም ግን ብዙ አይናገርም። ሽማግሌዎቹ መናገር የፈለጉትን ተናግረው ሲጨርሱ ብቻ አጠር ያለ ነገር ያወራል። ትንሹ ልጅ በሆዱ ወደፊት ንጉሥ ከሆንኩ እንደ ጆንጊንዳባ ነው መሆነው እያለ ያስባል። ንጉሥ ከሆንኩ አይቀርማ እንደ ጆንጊንዳባ ከሰዎች ጋር የምግባባ፣ የሰዎችን ሆድ የማባባ፣ የሰዎችን ችግር የማዳምጥ፣ የሰዎችን ችግር የምፈታ፣ የታሰሩበትን የጭቆና ሰንሰለት የማወልቅ፣ ለነፃነታቸው የምታገል እያለ በሆዱ ያልጎመጉማል። ብቻ አልጎንጎም ምን ይሁን ምን ትንሹ ልጅ አልጎመጎመ። ማነው? ትንሹ ልጅ ማነው? ግን ይሄ ልጅ ቁርሱን ቃሪያ በወተት የሚበላው ልጅ ምርጡ ልጅ ብልጡ ልጅ የሚያልጎመጉመው ልጅ ይህ ልጅ ግን ማን ነው? ክፍል አንድን በዚሁ ጨርሻለሁ። በሚቀጥለው ጊዜ ክፍል ሁለትን ይዤላችሁ እመጣለሁ። ደህና ሁኑ። ኢትዮጵያ ልጆች ታላላቅ ሰዎች ለኢትዮጵያ ልጆች